ከዚሁ የሀገራዊ ምክክር ጉዳያችን አልወጣንም፣ ተመልካቾቻችን። እንግዲህ ቀደም ብዬ መግቢያ ላይ እንደነገርኳችሁ በአማራ ክልል ከተለያዩ የማህበረሰብ ክፍሎች ጋር እየተካሄደ የሚገኘው አጀንዳ የማሰባሰብ የምክክር ሂደት ዛሬም ለሶስተኛ ቀን እንደቀጠለ ነው እንግዲህ ሂደቱን አስመልክቶ በቦታው የሚገኘው ዘጋቢያችን ጌታቸው ገድፋው በቀጥታ መስመራችን ላይ የሚገኘው ከሱ ደግሞ ተጨማሪ መረጃዎችን የምንሰማ ነው የሚሆነው ጌታቸው እንደምንውልሃል እንግዲህ እንደሚታወቀው በአማራ ክልል በባህር ዳር ከተማ አጀንዳ የማሰባሰብና የምክክር ምዕራፍ ዛሬ ሶስተኛ ቀን አስቆጥሯል ማለት ነው በሶስተኛ ቀን ውሎ ምን ምን ጉዳዮች ተነሱ እስኪ ያሉህን መረጃዎች አጋራ አመሰግናለሁ ሶሊያና ተመልካቾቻችን እንደምን ላችኋል እንግዲህ አንቺም ቀደም ብለሽ እንዳነሳሹ የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል አጀንዳ የማሰባሰብ የምክክር ሂደቱን እያካሄደ ነው የሚገኘው ዛሬ እንግዲህ ሶስተኛ ቀን ቀኑን ይዟል። በዛሬ በሶስተኛ ቀኑም እንግዲህ ከተለያዩ የሕብረተሰብ ክፍሎች የተወከሉ ወኪሎች ሀሳባቸውን አቅርበው ውይይት እየተደረገበት ነው የሚገኘው። የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር እዚህ አጠገቤ ይገኛሉ። ከእርሳቸው ደግሞ ተጨማሪ መረጃዎችን የምንወስድ ነው የሚሆነው። አምባሳደር ለጊዜዎት እጅግ በጣም ከልብ አመሰግናለሁ። እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን በዚህ በአማራ ክልል አጀንዳ የማሰባሰብ የምክክር ሂደቱን ላለፉት ቀናት እያካሄደ ነው የሚገኘው፣ ዛሬም ቀጥሏል። እስኪ ምን ምን ጉዳዮች እየተነሱ ነው? አጠቃላይ የምክክር ሂደቱ ምን ይመስላል? የዛሬውን ጨምረው አጥር አድርገው እስኪ መረጃ ይስጡ። መጋቢት 27 ቀን ይፋ ከተደረገበት ጊዜ ጀምሮ እስካሁን ድረስ ሂደቱ እየቀጠለ ይገኛል። የተለያዩ የማህበረሰብ ክፍሎችን የወከሉ ወደ 5600 በላይ የሚሆኑ ተሳታፊዎች የሚገኙበት የአጀንዳ ማሰባሰብ የምክክር ሂደት ውስጥ ገብተዋል። ይህ ማለት አገራችን ካለባት አረንቋ፣ ካሉባት ከፍተኛ ተግዳሮቶችና ችግሮች ለመውጣት የሚያስችሉ አጀንዳዎችን ያዋጣሉ ተብሎ ተስፋ ይደረጋል። ምክንያቱም አሁን ባሉን ህግጋት፣ አሁን ባሉን ድንጋጌዎች፣ አሁን ባለንም ህገ መንግስት ጭምር ልንፈታቸው የማንችላቸውን ችግሮች ለመፍታት ነው ይህ የሀገራዊ ምክክር ኮሚሽን የተመሰረተው። ይህንን ከዳር ለማድረስ ደግሞ የተለያዩ የማህበረሰብ ክፍሎች በሂደቱ እንዲሳተፉ አካታች አሳታፊና ዲሞክራሲያዊ በሆነ ሂደት ውስጥ እንዲያልፍ ተደርገዋል። ባለፉት ጊዜያት የተለያዩ ክልሎች ላይ እንደሰራ ነው ሁሉ አሁን ዛሬ ላይ ቆመን ደግሞ የአማራ ክልል አይቻልም አይደረግም ሲባል የነበረ ቢሆንም ሁሉንም ተግዳሮቶች ተቋቁመን ከህዝባችን ጋር ሆነን አጀንዳዎችን ህዝቡ እያሰባሰበ ይገኛል። ውይይቶቹንም እኛ እንግዲህ አጀንዳ ሰጪዎች አይደለንም። ከጎን የማየት የጎደላቸው ነገሮች ካሉ ተሳታፊዎቹ እነዚህን ከሂደቱ ጋር ሳይሆን ከቆይታቸው ጋር የተያያዙትን ለመፍታት ጥረቶች እየተደረጉ ይገኛሉ። እስከ ቅዳሜ ድረስ እንግዲህ አጀንዳቸውን አዋጥተው አሰባስበው ለኮሚሽኑ ያስረክባሉ ተብሎ ተስፋ ይደረጋል። ይህ ማለት ምን ማለት ነው? አገራችን ያሏት ችግሮች አሁናዊ ብቻ አይደሉም። ተንከባለው የመጡ ለዘመናት ያስቆጠሩ በመንግስትና በሕዝብ መካከል መተማመን እንዳይኖር በሕዝቦች መካከል የመጠራጠር የመራራቅ ሁኔታዎች የፈጠሩ ግጭቶችም ያሉበት፣ አሁንም ችግሩን በመሳሪያ አፈሙዝ እንፈተዋለን የሚሉ ወገኖቻችን አሉ። እነዛን ወገኖቻችንም ጥሪ አቅርበናል ከዚህ በፊት በሂደቱ እንዲሳተፉ። ምክንያቱም ይሄ አሁን የተያያዙቱ መንገድ ከዚህ በፊት የተሞከረ ነው። በመሳሪያ አፈሙዝ የኢትዮጵያን ችግር ለመፍታት አይቻልም። ህዝብን ማፈናቀል ተማሪዎች ትምህርት ቤት እንዳይገቡ ማድረግ፣ ገበሬው ማዳበሪያ እንዳይደርሰው ማድረግ፣ ህዝብን ማስተጓጎል፣ እያገቱ ይሄንን ስራ የማድረግ አልባሌ የሆነ ተግባር ውስጥ የመግባት እንጂ የሀገራችንን መሰረታዊ ችግሮች ለመፍታት ከፈለግነ የምንፈታው በምክክርና በምክክር ብቻ ነው ብለን እናምናለን። ሌሎች ሀገሮችም ላይ የተደረገው ይሄው ነው። በኢትዮጵያ የማይሳካበት ምክንያት የለም። ቀጣይ ደግሞ ወደ ትግራይ ክልል ተሸጋግረን ይህንኑ በተለያዩ የሀገራችን ክልሎች የተካሄደውን ሂደት እንደዚሁም በሁለት ከተማ አስተዳደሮች ማለትም አዲስ አበባና ና ድሬዳዋ የተካሄደውን እናካሄዳለን። ከፈጣሪ ጋር ከቸራ አምላክ ጋር ይሳካል ብለን እናምናለን። የአማራ ክልል ህዝብ እንደታዘብ ነው ፍላጎቱ፣ ችግሮቹ እንዲፈቱ በምክክር ብቻ ይፈታሉ ብሎ ስለሚያምን ከተለያዩ አካባቢዎች በነቂስ ወጥቶ በሂደቱ ላይ በዲሞክራሲያዊና አካታች በሆነ መንገድ የተሳተፈ ይገኛል። የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር አምባሳደር ሙሐመድ ድሪር ለጊዜዎት ለነበረን ቆይታ እጅግ ከልብ አመሰግናለሁ። እኔም አሜኮን በጣም አመሰግናለሁ። ቸረምላክ ተመልካቾቻችን እንግዲህ ኢትዮጵያ ሀገራዊ የምክክር ኮሚሽን በዚህ በአማራ ክልል በተለይም በባህር ዳር እያካሄደ የሚገኘውን የአጀንዳ የማሰባሰብ የምክክር ሂደት እንደቀጠለ ነው የሚገኘው ዛሬ ሶስተኛ ቀኑን ይዟል። በቀጣዮቹ ቀናትም በተከታታይ እንደሚካሄድ ነው ከኮሚሽኑ የተገኘው መረጃ የሚያመለክተው። እንግዲህ አሚኮ በተለያዩ የሚዲያ አማራጮቹ ሂደቱን እየተከታተለ ከቦታው በቀጣይም የሚያደርስ ይሆናል። ለጊዜው ያለኝ መረጃ ይህን ነው አመሰግናለሁ። ጌታቸው፣ ለመረጃዎች አመሰግናለሁ።